ልይና ቅዘ ልቅ ነው ይባላል። ትክክል ነው። ጀማ ልቅ ነህ ባለጌ፣ አሳፋሪ ማለት ነው። ብለህ ብለህ ደግሞ አንተ ባልነቱን ትትሃት እሷ ውሽማ አንጥታ ውሽማዋ ፊት ትመታታለህ እንዴ ረ ነውር ነው። ነውሩንና ነውር ያልሆነውን ነገር ማወቅ አይጠበቅብህም እንዴ? ትልቅ እኮ ነው። አሰላሙ አሌይኩም ራህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሬብ ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? ሰላማችሁ ብዙ ትትርፍ ይበልልኝ። እኔ ያለው አምዲላ ሰላም ነኝ። ለቻናል የአዲስ የሆናችሁ ሸር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። እኔ ደግሞ አዲ አዲስ አሪፍ አሪፍ ነገር እየከች በኮረኮንች እያልኩ እየላችሁ እመጣለሁ። እኔ ለእናንተ የማልሆነ የለኝም። ዛሬም እንደተለመደው ሾሻል ተከታይ በመሆኔ እኔም ራሴ የሾሻል ሚዲያ ስላለኝ ተፍ ተፍ እያልኩ ዞር ዞር እያልኩ ማነው ስህተት የሰራው ማነው ትክክል የሰራው እያልኩ ማየቴን ስለማልተው ትመለከት ያው ነውረኛው ለሚስቱ ክብር የሌለው አቶ ጀማል ውሽማዋ ፊት እሷን በጥፊ መታት ማለት ነው አንተ አትታረምም እንዴ አንተ እንዲህ ቀዝምልህ ትትጥላት ትትሰብራት ትትመታት ትታንገላታት ታንተ ይቅርብ ብላ ሌላ ያዘች የሚሻል እሱ ፊት እንኳን አታከብራትም እንዴ? ሌላ ሶስት ሁለት አራት እንዲደረድር ነው የምፈልገው። አንተ እኮ ክብሯን ስላላከበርክላት ሶሻል ሚዲያ ፊት፣ ልጆቿ ፊት፣ ሰው ፊት ከፍ ዝቅ ስለምታረጋ ቆዳ ቆረቆ እንዳያልክ እስቲ ደግሞ የኔ ማሬኒ ፍቅር እያለ የሚያፈቅራት የሚወዳት የሚያከብራት አመጣች በለህ በለህ ደግሞ እሱ ፊት

እናትሽን አትሳደቢም። እኔና እናትሽ እየቀለድን እየተጫወትን ነው። አንቺ ደግሞ እናትና አባትሽን ማክበር እንጂ እናትሽን እኔለን ያግዘሽ መሳደብ የለብሽም። እሺ ማማዬ እያልክ ብመክራት የልይ አእምሮ ካርቦን ነው። ገባችሁ? ያሏቸውን ነው የሰሙትን የምሰሩትን ነው። ቀባር ገ የሚሄዱት ስለዚህ አንተ ሂሂሂሂ እያልክ እሷ ትሰርባት እናቷን ትመለከታለህ ታያለህ ማለት ነው። ኧረ ተው ጀማል፣ ተው ተው። አሁን እንዲያው እህትህ ወለል አግብታ ባሏ ቆረቆ እንዲያ ምን እያለ አገባብሻለሁ እያለ እየሰደበ እየተማታ ብታየው፣ ሰከንድ ትቆያለህ? ላፋታ ነው የምትለው እገላለ ያንን ባሏ ነው የምትለው አትልም? ትላለህ ትላለህ። ማናቸውም ወንድም እህቱን እንደፈለገ ያረጋታል፣ እንዲፈልገ ይመታታል፣ እንደፈለገ ዝቅ ከፍ ያደርጋታል። ግን ወንድም ሆነ ሴት ተውጭ ቴነካባት ማለት ነው። ቴነካባት አይወድም። እገላለሁ ነው የሚለው ሁሉ እሰዋለሁ። እሱ ገድልኝ ነው የሚለው። ለዚህ ነው ወንድም መከታ የሚባለው። ገባችሁ? አባት ያው አለኝ፣ አባት ለማለት ኩራት ነው እንጂ ያኔ ልዩ እንዲሆንኩ እንዲሆንኩ ትተለው ታይ ወይኔ ምናምን ጥሩ አይደለም ሰው ጋር የሚመክረው ወንድም ግን ማን ዘራፍ፣ እኔ እያለሁ ማን ወንዱ ዘራፍ፣ አካኪ ዘራፍ ይላል። እና አሁን ሀዋ ትክክለኛ ወንድምም አለ። ባይኖራትም ዘመዶቿ ትትነካ ሚዲያ በጥፊ እየተመታች በአሁን ጊዜ በጥፊ አይደለም ለሰው ለእንስሳ ቀርቷል። ደግሞ በአሁን ጊዜ ሴቱ ለሴቱ ነው ህጉ ማለት ነው። በሀገራችን ማሻላ ሀገራችን ላይ ለሴቱ ህግ አለ።

እሱ ሰባቴ ሴት አመጣለሁ ሴት አመጣለሁ እንደሚለኝ፣ እኔም እኮ ሴት ነኝ ወንድ ያመጣለሁ ማለት እችላለሁ ብላ ተናዲያ። በንዴት ምን የመሰለ ሸበላ በቁመት ቢሉ በዲስፕሊን ቢሉ በመልክ ቢሉ በአስተሳሰብ ሆነ በሁሉም ነገር የሚበልጥህ እጥፍ ድርስ ጥርስ። አሁን የአዋን ፍቅረኛ የኮፍያና የካልሲ ያህል አንተ አትደርስበትም። በሁሉም ነገር ዲስፕሊን ያነጸው ስርአት ያነጸ ተጫዋ ተወልዶ ተጫዋ ያደገ ጨዋ ያደገው ነው ያፈቀረችው፣ ሀዋ ማለት ነው። እና ደግሞ እሱን ልታበላሽባት ነው እንደዚህ፣ ፊቱ ፊቱ የምትመታት እሷ ልታበላሽባት ነው። በየነገው ጎዳና ላይ ወላ አስፋልት ላይ እየወጣች ሌላ ያኛውንም ቢይዘው እንዲህ አደረገኝ፣ ያኛውንም ቢይዘው እንዲህ አደረገኝ እያለች ሌላ እንዲፈልግ ነው የምትፈልገው። ምንም ቢሆን እኮ የልጅህና እናት እሰብላት ወልዲሃል። አካሏ ናት አካሏ ናት። ለምን እንዲህ ትሆናላችሁ? እንደዛ አትሁኑ። ለልጅ ልጅ የሚተርፍ ቪዲዮ ነውር አታቅርቡ። እቺ ልጅን ፍቅረኛ መጣሁ ብላ ወንድ ያንጥታ ነገ ይሄ ቪዲዮ ይቀመጣል ለኬ ባባቴ ልጅ በአባቴ ላይ እሱ የማፈቅርብሽ ያለው ሚስት ሌላ እቴልሽ፣ አንቺም አምጥተሽበት ነበር እንዴ? ነው የሚሏት የዛሬ ልጅ። ትምህርት ወይም ሌላ ነገር አይበሏቸው እንጂ ለዚህ ለዚህ ጭንቅላታቸው ክፍት ነው። ስለዚህ እንደዛ አትስሩ እሺ። ብልግና ነገር ነው። ወን ነገር ልፊት አትስሩ። እና ወዶችዬ፣ ለዛሬ ነበረ ምን ይሄን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኘው። ሰላም አለይኩም ረህመቱላሂ ወበረካቱሁ። ቪዲዮውን ተወደዳችሁ ሸር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ፣ አጠንክሩ ይቻው።